እኔ እኮ አደይ ሳሎን ሊዱ ነኝሽ። አላገባም አላገባም፣ ቆይ ማለት ተማምነሽ ነው? መቼስ መቃብር ውስጥ የገቡትን እናትና አባቶች አለማ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 እሺ እባክሽ፣ የት የት ዞረሽ መጣሽ? ምን አገባሽ? ቆይ አንቺ ግን ትንሽ እፍረት የሚባል ነገር አልፈጠረብሽ? ደግሞ ምን አጠፋው? እኔ የለም ነው እንደምኩ ወንድም እና እህት አይደለም። አንቺ ምንሽ ተነካ? ወይስ ከዚህ ቤት መኖርሽ፣ አንቺ ቀድመሽ ልታደርጊያቸው ነገሮች እያሰብሽው ስላደርጉ? እኔ ልክስክስና ባለጌ አይደለሁ። ከዚህ በፊት ብዙ ጊዜ ታግሼሻለሁ። ከዚህ በኋላ ግን አልታገስሽም። ቆይ ምን እያልሽ ነው ትላንት ያልሽውን የረሳሽውን፣ የረሳሁት ነው እንደሚመስልሽ፣ ገና ጠብቂ። ያልሽውን ነገር ሁሉ ዘረግፍልሻለሁ። አሁን ሌላ ነገር ሳይከተል ቤት የለቀሽ ወጭ። አንቺ ምን አገባሽ? ይህ ቤት እኮ የለ ነው። በዚህ ቤት መወሰን የለሽም። ከዚህ ከዛ ካለ ብለዛ ግን አጋጭሻለሁ። ቁመና እንታም ምንሽ ነው? ወይስ እናትና አባት አፈር ውስጥ የገቡት አይደለም አይደል? የኔና የኔ አባት በንቺ እንደዚህ አይነት አፍሽ የሚጠሩ አይደለም። አስተው ሊሊን ስትናገሪ ዝም ያልኩሽ በሴቶች ጉዳይ አልገባም ብያ የለ ምን ምን እንደ ምን እንዳል ምን እንዳለች ሰምተሃል? የሷ እናት እና አባት ብቻ ናቸው እንዳይሞቱት በቃሽ ብሎ በጥፊ ያጋጫታል ማለት ነው። ከሁን በኋላ ሊሊን አንድ ነገር እንዳትናገሪያት። ይሄን አላከብርሻትም፣ ማለት ነው እኔንም አላከብርሽኝም ማለት ነው። ቢዛ፣ በዚህ ሰምተሻት እኔ ነው በጥፊ የምታይ። ከስንት አመት በኋላ ከዚህ በኋላ ተሰምኛለሽ። ለሌላ የምትናገሪያት ከሆነ እደግምልሻለሁ። አውቃለሁ ብዙ ብዙ ነገር እንደሚያስጨንቁሽ፣ ግን ለሌላ ብዙ ነገር የሚያስጨንቋት አሉ። ከዚህ በላይ አታውሪ፣ እሺ ዝምልሽ። ግን ከቤታችን ውልቅ ብለሽ ውጭ፣ በመሀላችን አትግቢ። እሺ፣ እወጣለሁ። ግን ይሄም ማለት አሸንፈሻል ማለት አይደለም። ደግሞ ምን ማለት ነው? አሸንፍ፣ መልሽለት፣ መልሽለት። እንደዛ ሲሆንማ እኔ እዚህ ቤት አልቆም። ለባርኮት እስተመናገረው ድረስ እዚህ እጠብቃለሁ። ሌሊት፣ ደህና ነሽ? ደህና ነው የላየ በቤዛ ንግግር መቼም አልወድቅም የኔ ፍቅር ብሎ የሰማታ ነው ማለት ነው። እንደሌላ አይነት አፍቃሪ ይስጣችሁ አሜን አሜን ብሎ ይሁንት የማተው ነገር በጣም ከባድ ነበር። አንተ ነፋ እኔ ማምለጭ ነበር። አንተ ሲይዙፍ ተመለስኩ ማለት አንተ ተይዘህ ነው እኔ ብቻ የማመልጠው። ደፋር እያት እያት በእናት በራሷ የምትኖር ሰው

ገጠር ለገጠር ስም ዘዜ ነበርሽ ምላስሽን ከማርዘምሽ በፊት እንዴት መጣችሁ እንኳን ደህና መጣችሁ ማለት ነው አለ እኔ ብለህ ሳይሆን ለአዴን ስለምታፈቅሯት ስለምትወዳት እዛ ድረስ የታሰርላት እንኳን ወደዳት አንተ ደግሞ ራስ እንችላ አውራ አዴ እኮ እህቴ ናት እህትም ይሁን አማችም ትሆን አያገባኝም? ቆይ አንቺ ዛ ድረስ የመጣሽ ለምንድን ነው አዴን ፍለጋ መሰለኝ ወይስ ነው ኩንጉ ኩንጉ ጋ ፉንቃ ይዞሽ ነው። አይ አይኗን ነው ሳየው ከኔ አይመስለኝም። ይሄ ነገር ከአንተ ነው መሰለ ለካ ሳንቺ ፉንቃ ገብቶልሻል። ግን ቆይ ግን ጤነኛ ናቸው? በጣም አዝናሽ። ካንተ አይመስለኝም። በጣም አዝና። አሁን ከመንገዴ ዘወር በሉ፣ ልሄድበት። ባከተዋት ናውልጋ ነው ያማቸው አለ። ቆይ ናነሰስ አሁን ልቀቀኝ፣ ልሄድበት። ሌላ ጋር እየሄድኩ ነው። ምን አባቴ ላድርገሽ። ከና ሁሉ ጋር ተጣላችሁ እንዴ? እና እኔ ከዛ በነሩቅ በነበር ፈሳት ቤቱን ሽጦ ሀገር ውጧል። ቀድሞ ሄደ እንዴ? ኪንጎ ቀላል መስሎሻል? በቅርቡ ይሄዳል የእኔ አባት። እኔ አሁን ያገባኝም ዘወር በሌሎች ብላ አመነጭቃቸው ትሄዳለች ማለት። ቆይ እች ምን ታደርግለን ች ትላንትና ነው ገና የተወለደችው። እንዴት ነው ብዬ ነው የምፈርድ። ተመዝለጋ በርበሬ ታጥና ያደገችው በፓስታ እየተገረፈች በኮካ ሻወር እየወሰደች በምን እንገናኛለን? አዲ እስቲ ይህች ናይታ ግን አዲንስ ስትመለከት ምናቸው ይመሳሰላ? ምናቸው እኔ አንድ ነገር ልንገር፣ አንተ ሊዱንና አዳይን አንድ ማድርገህ ደብል ድንዝና ነው የሚያስብለው። ወይ ኔ ድምጥ በጣም እየገባ ነው። እንግዲህ በጣም ዛሬ የለለ ወሬ ይዛችኋል። አዴጋ እየተነጋገር ነበር፣ እያወራዋት ነበር ታዲያ ኔ ስመጣ ነው ቁጭ እሺ አደይን ብቻ የምታወራት መስሎኝ ነው። አረ ችግር የለውም። አንተ እኮ ወንድማችን ነክ አይደለ እንዴ? አደይ ከወንድምም በላይ ነው። ተሰብስባችሁ ለምን እያወራችሁ? ምን ነው ቀናሽ እንዴ? ከቀናሽ ነው ቀናሽ፣ ከወንድምሽ ከቁጭ። ወይ እኔ እንኳን ለወጣ ነው። ወዴት ክላስ አለብኝ። አደይ ያልጨረሱት ስራ አለ ትንሽና ጨርሽው ነጥብ ነው ያመጣሽው፣ ፍቅር ሰምታሻለች እኮ። መልካም ትምህርት ፍቅር። አመስከን ፍቅር። አደይ ምን ቀደሻ? ወጥ ወጥ ለምን ይጣልሽ? አንቺ ወጥ ሰርተሽ አሁን ሰራ ምን አዲስ ትሆኛለሽ? ሁሌ ላይ አይደለም እንደሚሰራው። አሁን ተነሽ ነጭሽ እኔ እጨርሳለሁ ብላ ይዛት ትሄዳለች ማለት ነው። አቤት እቺ ተንኮለኛ የሆነች ልጅ። አንቺ ደግሞ ወደ የት እየሄድሽ ነው? መጣቸው እንዴ። በእንቅልፍሽ ደግሞ ሰው ማነቅ ጀመረሻል ማለት ነው። ብለሽ አትቀማጥሪ። አሁን ባርኪ ቤት ነው ከቤቱ እና ታዲያ የት ይሄዳል ደግሞ? ደሞ እናቱ አልወደደችም ሰማ የት ይቀርላታል? ቆይ ተጠብቅ፣ እሰራላታለሁ። አንዴ ባርኪናት፣ በእዛ ቤት እግራቸው እስከሚወጣ ድረስ ነው። የፍቅር ማን ገዳይ ማን ተገዳይ። ይሁንና ግን የምርሽ ከቤት ሄዳለች? ትላንት ነው የሄደችው። ታዲያ ባርኪ ለምን አንነክ? እኔ ምን አቅልሻለሁ? ታዲያ እሺ ዘወርብ ኤላ ከየርሽ በቀረሽ አቶ የላ ግን ከሌላ ውስጥ ማንንም ሴት አያዩ። ወይኔ ወኔ የዛሬ ወዴት ግን በጣም ነው የሚያስጠላው። እንግዲህ በጣም ይቅርታ አድርጉልኝ፣ ዛሬ ራስ ወዳድ የሆንኩት። ሁለታችን አንድ የሚያደርገን ነገር አለ። አሁን እየተረዳሄ ነው ማለት ነው። ዴቭ፣ እኔ እኮ ላንተ እጨነቃለሁ። ባለፈው አደጋ ስናወራ ስትቆጣ ደነገጥኩ። ቆይ ምን አርጌው ነው? አንተ ምንም አላጠፋህም። ሁሉም ነገር የእኔ ጥፋት ነው። አደይም እንደዛ ተሰምቷት ሄደችው። እኔ በሰራው ስህተት ነው፣ በእኔም ተናዳ ነው። ሁሉም ነገር ቢሆን አደይን እንትን ላንተ አሳልፈ ሰጠ። ይሄን ነገር ደግሞ ደጋግሜ ነግሬሃለሁ። አውቃለሁ። እኔ ነኝ አደይን ልጠብቃት ያልቻልኩት። አንተ በጣም ጎበዝ ነው አንተ በጣም ጎበዝ ነህ። አደይ ሂደ እዛ ድረስ ያመጣት አንተ ነክ አደይና እኔ ነኝ እስከ አብራን ስታለች ድረስ መቼም እንዲሆን ሊከፋት አልፈልግም። በጣም ታሳዝናለች። አዎ ልክ ነበርክ። አደይ በዚህ በኋላ በስህተት እንኳን እንዳይከፋት ብጠነቀቃለሁ። አንተ ግን ምን አደረክ አላውቅም ምን እንደማድረግ እርግጠኛ አይደለሁ። ቤተሰቦቿ ጋር ይሄድ ከመሰለ እሱም አው በቅርብ የሆኑት እና ጉዳይ ጨርሳል። ሌላም ግማሹን ብሩን እሰጣለሁ። ከንገም የተወሰነ ብር አለ። የሚቸግረህ ከሆነ ካስፈለገ ይጠይቃለ። ታዲያ ምን ሆነ ነው? ሌላ ቤት ይየነው እየኖረች ያለችው እዛ ምን ያህል ድረስ ትቆያለች? አሁን ታለም ምን ከሄደች ምን ያስጨንቅ ነገር አለ? ቤዛ ለምን እዚህ አትመጣ? እዚህማ ከፍቅር ትስጋ ተስማማለች። ፍቅር ከበፊቱ አሁን ለውጣለች። ላዴ ራሱ እንዴት እንደምትሆንላት እያየሁት። እሱማ ወ ቤዛም ከዚህ ምንመጣት የፈለገች አይመስለኝ። ቤት ተከራይ እያለች ነው። እሱ ጥሩ አሳብ፣ ግን የቤዛ ባህሪ በጣም ከባድ ነው። ምናልባት ለአንታይ ላይ ይታይ ይችላል? በጣም ከባድ ጠባይ ነው ያለች ያሉባት ችግር ናቸው ነጭናጭ ያረጓት፣ እንጂ በጣም ፍቅር ልጅ ነች። እያንተ ከተስማማች ችግር የለው ሌሎ ሌላ ማለት ነው። እንግዲህ እያወሩ ነበረ። ከዛ ማን ነው የደወለው? ቤዛ ናት። አቤት፣ ወዴት፣ ለምን ብሎ ቆይ ግን ማየ እንደ ሄደች ማን ነገረሽ? እሺ በቃ እንነጋገራለን። ምን ነው ችግር አለ? ቤዛ ቤት ልትመጣ ነው። አንተ እኮ ነው። እስቲ እቺን ሻንጣ አግዘኝ።

ተቀምጣ መልካም ጊዜ ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። በድጋሚ ከተቻለችን የሚመለከት ለቴሌቪዥን ሳብስክራይብ ላይክ ሸር ኮመንት ሰፖርት